እንግዲህ በዛሬው እውነት እንግዲህ እኛ ስናቅ እኛ ስናቅ ወንድማችን ምርኩዜና ወንድማችን ምርኩዜና እህታችን ሚቴ ወይ ይመኙ ይሻል በፍቅር ወደ አስር ዓመት አካባቢ ቆይቷል። ይሄ ፍቅር ደግሞ ትዳር ስለሆነ በጣም ደስ ብሎናል። እስኪ ደስ ያላል። እንግዲህ ቤተሰቡም ሁሉ እናት እንግዲህ ወላጅ እናት አሳድጋለች፣ ለወግ ለማዕረግ አብቅታለች። እና ለእናትየውም እንኳን ደስ አላችሁ ብላቸው፣ ጨብጭ። እስኪ ለሙሽሮቹ በእልልታ አንድ ጊዜ ሙላችን ትለጥና፣ እንግዲህ የሚዜ ፈዛዛ የለውም። ለዛ እንዳይባል ሚዜውም እንዳይፈዝብን በእልልታ አጅቡልን። በደንበር የሴቶቹም እንግዲህ ቁጭ እንዳይለውና እንዳያስተናግድብን አሁንም በእልልታ አጅቡልን እነሱንም እንግዲህ የሚሚቴን ቤተሰብ የምርኩዜን ቤተሰብ እንኳን ደስ አላችሁ ብለናል። ሁላችሁም በእልልታስኪ እንግዲህ ትዳር ከፈጣሪ ዘንድ ነው። የተዋደደው ሁሉ አይጋባም። እነሱ ግን ፈጣሪ ፈቅዶላቸው በዛሬዋ ቀን ተጋብቶልናል። እንኳን ደስ አላችሁ እንላለን። ሁላችንም አሁን የምንሄደው የቤት እዚህ ያሉ ቤተሰቦች ሽማግሌዎች ምርቃት ይመርቃሉ። ቤተሰብ አለ። የሱ ቤተሰብ በእናት በአባት ወገን በሁሉም አሉ ነው እና

እናት ወላጅ እናት ጋር ይሁን። ወላጅ እናት ጋር እና ሽማግሌዎቹ ጋር ሴቶቹ ጋር አሜን አሜን አሜን አሜን አሜን አሜን